አሁን ኦልሬዲ እየሰራ ነው ማይኬም እየሰራ ስለሆነ የኔ ድምጽ ነው እንጂ የማሽኑ ድምጽ ኦልሞስት የለም ማለት ይቻላል። ና እቤት ሆናችሁ ጎረቤትን ሳትረብሹ፣ ለምሳሌ ኮንዶሚኒየም ከሆናችሁ ጎረቤትም ሳትረብሹ ይህንን ማሽን እድገዝታችሁ አሪፍ የሆነ ቢዝነስን መስራት ትችላላችሁ ማለት ነው። ሰላም ሰላም፣ እንዴት ሰንብታችኋል ውድ የቢዝነስ ተራ ሚዲያ ተካታቶች በያላችሁበት ሁሉ መልካም። እንግዲያውስ በዛሬው ዝግጅታችን በጥያቄያችሁ መሰረት የለውዝን ቅቤ መጭመቂያ ማሽን፣ በቤት ቆጣሪ የሚሰራ ይኸው ማሽኑ ቤታችን ድረስ አምጥተን ለውዝን እየጨመቅን በተግባር ወደ እናንተ እናደርሳለን። ከዚህ በፊት የለውዝ መጭመቂያ ማሽንን ይህንን ማሽን ራሱ ወደ እናንተ አድርሰን ነበርና፣ ነገር ግን የቢዝነስ ተራ ሚዲያ የምታቀርባቸውን የቢዝነስ መረጃዎችን ከነ ተግባራቸው እስካሁን አሁን እያቀረብክልን ስለነበረ ይህንን ማሽንም እንዴት እንደሚሰራ በተግባር አሳየን ባላችኝ መሰረት ነው ዛሬ ይኸው የለውዝን ቅቤ በዚህ ማሽን እየጨመኩ ማሳያችሁ። የቢዝነስ ሰራ ሚዲያም ይህንን ብቻ አይደለም የተለያዩ የቢዝነስን ሀሳቦችን ከነ ተግባራቸው ወደ እናንተ አድርሰዋል። ለማስታወስ ያክል ከቤት ሆናችሁ በቤት ቆጣሪ የዘይትን መጭመቂያ ማሽንን እንዲሁ በተመሳሳይ መልኩ ወደ እናንተ አድርሰን ነበረ። ሰው የቢዝነስ ሰራ ሚዲያን የሚያቀርባቸው የቢዝነስን ሀሳቦችን በተቻለን መጠን ወደ እናንተ ከነ ተግባራቸው ወደ እናንተ ስለምናደርስ ቻነላችን ላይክ ሼር ሳብስክራይብ ማድረግ እንዳይረሳ። መልካም ቆይታ። እንግዲህ ውስጥ ተመልሰናል። ውድ ተመልካቾቻችን፣ ወደ ቀጥታ ወደ መጭመቅ ከመሄድ በፊት ስለዚህ ማሽን ምን ይመስላል የሚለውን ወደ እናንተ ደርሳለሁ። ይህን የምትመለከቱት ማሽን በሰዓት 12 ኪሎ ግራም የለውዝ ቅቤ የመጭመቅ ፓወር ሲኖረው በቤት ቆጣሪ የሚሰራ ሲሆን ምንም አይነት ተጨማሪ ዘይት ሳንጨምርበት ነው ለውዝ ላይ የለውዝ ቅቤ የሚሰጠን ማለት ነው። ሌላ ደግሞ ምንድን ነው ይህንን ማሽን ምንም አይነት ሙቀትና ድምፅ የመፍጠር ባህር ስለሌለው ከቤት ሆናችሁም መስራት ትችላላችሁ። ከሀገር ውስጥ የለውዝ መጭመቂያ ማሽኖችን በምን ይለያል ያላችሁ እንደሆነ አንደኛ፣ ይህንን የምትመለከቱት ማሽን ማቅጠኛና ማወፈሪያ የራስ የሆነ ኮንትሮሊንግ ሲስተም ስላለው የምንጨምቀውን የለውዝ ቅቤ በምንፈልገው ቅጥነት ወይም ደግሞ ውፍረት በራሳችን ፍላጎት እንድንሰራው ያው ዲዛይን የተደረገለት ኮንትሮሊንግ ሲስተም ያለው ነው ማለት ነው። የአገር ውስጦቹ ያው ብታያቸው አንድ አይነት ቅጥነት ያለው ወይም ደግሞ ተመሳሳይ የሆነ ውፍረት ያለው ለውዝ ቅቤ ነው የሚሰጡት። ምክንያቱም ኮንትሮሊንግ ሲስተም ስለሌላቸው ማለት ነው። ነገር ግን ይህን የምትመለከቱት ማሽን ግን የራሱ የሆነ ማቅጠኛና መወፈሪያ ሲስተም ስላለው ለምሳሌ ለልጆች ለውዝ የሚመከረው ቀጠን ያለ ሲሆን፣ ያው ለአዋቂ ደግሞ ወፈር ያለ ለውዝ ነው የሚመከረው የሚመከረውና በምንፈልገውን ቅጥነት እንዲሆንልን ይህን የምትመለከቱት ኮንትሮሊንግ ሲስተም ያለው ማሽነሪ ነው ማለት ነው። ምናልባት እናቶች የምታውቁት ይመስለኛል ከቤት ሆናችሁ ለውዝን ቅቤ ስታዘጋጁ መጀመሪያ ይሄ በባልትና መፍጫ ማሽን ለውዙ ለውዙ ከተፈጨው በኋላ እንደገና ተጨማሪ ዘይትን ጨምራችሁ ወደ ለውዝ ቅቤነትን የምትቀይሩት ማለት ነው። ይህንን ማሽን ግን ምንም አይነት ተጨማሪ ዘይት ሲያስፈልገን ነው በምንፈልገው ቅጥነት ሆነ ውፍረት ለውዝ ቅቤ የሚሰጠን ይህንን ማሽን ማለት ነውና ይህንን ማሽን ከብዙ ነገሮችን ሴቭ እያደረገ ትርፋማነቱም በዛው ልክ ከፍ ያለ ነው ማለት ነው። እሶ ይህንን ማሽን እንዴት ነው የሚሰራው ከማለታችን በፊት በዛ ድርጅታችን እንደ ግንዛቤ ሊሆናችሁ አራት መሰረታዊ ጥያቄዎችን ስለዚህ ማሽን በተመለከተ ወደ እናንተ እናደርሳለን ማለት ነው እና የመጀመሪያው ጥያቄን ለመመለስ ያክል ለው ስንሰራ ምን አይነት ሂደቶችን መከተል አለበት የሚለውን የመጀመሪያውን ጥያቄ ለመመለስ ያክል፣ በመጀመሪያ ደረጃ ለውዙ መቆላት አለበት ለሁለት ወይም ደግሞ ለሶስት ደቂቃ ሳይበዛ ማለት ነው። አንዳንዴ እዛ ገበያ ላይ ከምናገኛቸው ለጫት ምናምን የሚጠቀሙት ለውዝ እሱ ለአንድ ቀን የሚያክል ማለት ነው ጨው ላይ ተዘብዝፎ ካደረ በኋላ ነው በደንብ የሚቆላው። ይህንን ግን ቀጥታ ከገበያ እንዳገዛችሁት ማለት ነው፣ ወይ የሸክላ ምጣድ ሊሆን ይችላል። በተለያየ ቦታ ከብረት ምጣድ ውጪ ማለት ነው፣ ለሁለት ሶስት ደቂቃ በመቆላት ወይም ደግሞ እሳት እንዲያገኝ በማድረግ ማለት ነው፣ እንዲሁ ነጭ በሆነ መልኩ መቁላት ትችላላችሁ ማለት ነው። ምናልባት ከአቅሙ በላይ የሚጠቁር ከሆነ ወይም ደግሞ የምትቆሉት ከሆነ ያምን ይሆናል የምንጨምቀው ለውዝን ቅቤ ወደ መጥቆር ይሄዳል ማለት ነውና ያ ትክክል አይደለም። እናንተ ማድረግ ያለባችሁ ፓወሩም ያን ያህልም አይፈልግምና ልክ ከገበያ ላይ እናመጣችሁት ለሁለት ለሶስት ደቂቃ በሸክላ ምጣድ ላይ ማሞቅ ይኖርባችኋል ማለት ነው። ከዛ በኋላ ምን ይደረጋል? ይፈለፈላል። ምናልባት እናንተ ተለቅ ያለ ማሽን ማፈልፊያ ላይኖራቸው ይችላል። ነገር ግን ምክንያቱም ይህንን ማሽን ቤት ውስጥ እንዲሰራበት ዲዛይን እስከተደረገ ድረስ ሌላ ተጨማሪ የሆነ ማሽን አያስፈልጋችሁም። ሌላ ተጨማሪ ወጭም ስለሚሆንና ልክ ቪዲዮ ላይ እንደምትመለከቱት ማለት ነው። በዚህ በትራዲሽናል በሆነ መንገድ እራሳችሁን ያው ማፈልፈል ትችላላችሁ ማለት ነው። እዚህ ላይ ግን እንደ ሁለተኛ እንደ መረጃ ልሰጣችው የምፈልገው ሁለት አይነት ለውዝ አለ፣ ገበያ ላይ ከምናገኛቸው የሐረር እና የቡሬ የሚባለው ማለት ነው። ያ የቡሬ የሚባለው ለለውዝ ቅቤ የሚሆን የለውዝ አይነት ነው። ያኛው የሐረር ግን ለጫት ወይም ደግሞ ለምርቃን አይነት ስለሚሆን እሱ ተመካሪ አይደለም። ሶ ከገበያ ላይ የምትገዝት ለለውዝ ቅቤ የሚሆን ለውዝ ምንድነው የሚሆነው ይ ቡሬ ለውዝ ብላችሁ መግዛት ያለባችሁ ማለት ነው። ልብ በሉ እዚህ ላይ እንዳትሳሳቱ ማለት ነው። ሶ ከገበያ አምጥተን ለሁለት ለሶስት ደቂቃ ከቆላ ነው በኋላ ምንድነው የምናደርገው? ከዛ በኋላ ግዴታ ምንድነው መፈልፈል አለበት ማለት ነው። ሶ ቅድም ላልኳችሁ ይህንን ማሽነሪ ቤት ውስጥ እንንሰራበት ነው ዲዛይን የተደረገው። ሌላ ተጨማሪ ማሽን አያስፈልጋቸውም። ሶ ቪዲዮ ላይ እንደምትመለከቱት ትራዲሽናል በሆነ ወይ ደግሞ ደሞ በቤታችን ያሉ እቃዎችን ተጠቅመን እንፈለፍለዋለን ማለት ነው። ያ ነው ማድረግ ያለብን ማለት ነው። ሌላ ምንም ተጨማሪ ማሽን ሲያስፈልገን ያው ቪዲዮ ላይ እንደምትመለከቱት ያን ያህል የሚከብድ ነገር የለውን ማለት ነው። ያ ካደረግን በኋላ ግዴታ መነፈስ አለበት። ከተነፈሰው በኋላ ቀጥታ በዚህ መልኩ ነጭ አይነት ለውዝ እናገኛለን። አሁን ቀጥታ ምን እንደምናደርገው ወደ መጭመቅ ነው የምንሄደው ማለት ነው። እንግዲያስ አሁን ወረ ወደ ተመልካቾች አሁን ወደ መጭመቅ ነው የምንሄደው እንደምትመለከቱት፣ ይህንን ማሽነሪ በቤት ቆጣሪ ይሰራል ብያቸዋለሁ። ሰው በቤት ቆጣሪ ሲሰራ እዚህ ጋር ሶኬት አለኝ። ቀጥታ ከሰኩት፣ ሰክታችሁ ልክ ስትሰኩት ያው ራሱ ማሽኑ ይበራል ማለት ነው። ግዴታ ራሳችን እየመጠንን መስጠት ስላለብን ግዴታን መስጠት ይኖርብናል። እንግዲያስ ውድ ተመልካቾቻችን ኦልሬዲ የተጠቀምኩት የለውዝ መጠን ሁለት ተኩል ኪሎግራም ነው የተጠቀምኩትና አሁን ማሽኑ መጀመሪያ ላይ ስትከቱበት ወይም ደግሞ ስትጨምርለት ለውዝ ላይ ቶሎ አይደለም ያወጣ። ምክንያቱ ጋኑ እስኪሞላ ድረስ ምን ይሆናል ትንሽ ይቆያል ማለት ነው። እንዲሁም ደግሞ ምርትን ከጨረሳችሁ በኋላ የሚያስፈልጋችሁ ወይም ደግሞ እስከሚጨርስ ይህን ማንጠባጠቦ እስከሚያቆን ድረስ እስከሚያቆን ድረስ ምቆየት ይኖርባችኋል ማለት ነው። አሁን ወፍራም የሚባል የለውዝ ቅቤ ነው እየሰራሁት ያለው ማለት ነው። እኔም ለቤትም ኦሬዲ ስለምፈልገው ይህንን ወፍራም የሚባል የለውዝ ቅቤ ነው ኦሬዲ የሰራሁት። ምናልባት ደግሞ እዚህ ጋር ከዚህ በላይ ቀጠን እንዲል ከፈለኩኝ ይህንን ጠበቅ አድርገዋለሁ ማለት ነው። ጠበቅ ሳደርገው ይቀጥናል፣ ላላ ሳደርገው ደግሞ ይወፍራል ማለት ነውና በዚህ ደረጃ ነው መስራት የምንችለው። ኦሬዲ አሁን ሁለት ተኩል ለውዝ ስላስገባሁት ለውዙ ሁሉም አይነት ወይም ደግሞ ሁለት ተኩል ለውዝ እስኪወጣ ድረስ መጠበቅ ይኖርብናል። አሁን ማሽኑ የሚያስፈልገውን ወስደዋል አሁን ያስገባሁለትን ለውዝ ቀስ እያለ በዚህ መልኩ ይተፋልኛል ማለት ነው። እና እስከሚጨረስ ድረስ መዝጋት የለብኝም። እና ውድ ተመልካቾች ይህንን የምትመለከቱት ማሽነሪ ቅድም እንዳልኳችሁ በሶኬት ነው የሚሰራው። ይኸው እንደምትመለከቱት ሶኬት ተጠቅሜ ነው እየሰራሁት ያለሁት በቤት ቆጣሪ ሌላ ደግሞ የመሟቅ ባህሪና የመዛግ ባህሪም የለውም። ቤት ውስጥ ሆናችሁ የምትሰሩበት ማሽነሪ ነው። ምክንያቱም እንደምትመለከቱት ምንም አይነት ድምፅ የለም። አሁን ኦልሬዲ እየሰራ ነው። ማይኬም እየሰራ ስለሆነ የእኔ ድምፅ ነው እንጂ የማሽኑ ድምፅ ኦልሞስ የለም ማለት ይቻላል። ና እቤት ሆናችሁ ጎረቤትን ሳትረብሹ፣ ለምሳሌ ኮንዶሚኒየም ከሆናችሁ ጎረቤትን ሳትረብሹ ይህንን ማሽነሪ ገዝታችሁ አሪፍ የሆነ ቢዝነስን መስራት ትችላላችሁ ማለት ነው። ያ ምንድን ነው ለውዝ አንድ ኪሎ ከሰጠው አንድ ኪሎ ለውዝ ነው የሚሰጥ ምንም አይነት የሚወስደው ወይም ደግሞ ኤፊሽንሲው የሚቀንስበት ምንም አይነት ምክንያት የለምና፣ ከገበያ ጥሬ ለውዝ በ200 ሊሆን ይችላል በ180 ብር ሊሆን ይችላል ገዝታችሁ፣ የቡሬ ለውዝ ገዝታችሁ በዚህ መልኩ አሪፍ የሆነ ቢዝነስ መስራት ይችላላችሁ ማለት ነውና ይህንን ማሽን ምንም አይነት ተጨማሪ ሌላ ማሽን ሲያስፈልጋችሁ በራሱ በዚህ መልኩ የተፈጥሮ ለውዝ ይሰጠናል ማለት ነው። እዚህ ላይ ግን ልብ ማለት ያለባችሁ ይህንን ማሽነሪ በምትገዙበት ጊዜ ከፍተኛ የሆነ ስልጠና ያስፈልጋችኋል። በነገራችን ላይም ቅድም ብያችኋለሁ፣ ይህንን ማሽነሪ ለለውዝ ብቻ ሳይሆን የሰሊጥን ቅቤም ይሰራላችኋል ማለት ነው። ሰሊጥ ከገበያ ትንሽ ከተንጣጣ ወይም ደግሞ ከተቆላ በኋላ እንዲህ በምታዩት መልኩ መጭመቅ ትችላላችሁ ማለት ነው። ያም ቢሆን ግን ምን አይነት ለውዝ ነው መግዛት ያለባችሁ? ለውዝ እንዳመጣችሁት ስትቆልበት ጊዜ እንደዚህ አይነት ነጭ ለውዝ እንዲሰጣችሁ በደንብ መቆላትም የለበትም። ትንሽ የብቻ ነው እሳት ማግኘት ያለበት በተለይ በሸክላ ምጣድም እንዲሆን ይመከራል። ሰው ይህን የምትመለከቱት ማሽን ለቢዝነስ ተመራጭ የሚባል ማሽነሪ ነው። ቅድም ላልኳችሁ ግን በምትጨምቁበት ጊዜ ሲቀጥንባችሁ እዚህ ጋር ምን ታደርጋላችሁ? ላላ ታደርጋላችሁ ምናልባት ደግሞ ከወፈረ ደግሞ እዚህ ጋር ጠበቅ ስታደረጉት እየቀጠነ ይሄዳ። ቢዝነስ አንጻር ማንሳት የምፈልገው ይህን የለውዝ ቅቤ ቢዝነስ ማለት ነው። ለውዝ የማይፈልግ ማህበረሰብ የለም፣ ለውዝ ቅቤ የማይፈልግበት ቦታ የለምና ይህንን ስራ አዋጭና ተመራጭ ያደርገዋል ማለት ነው። ምናልባት በሳትስ ወይም ደግሞ በቁጥር ይህንን ያክል ብር ታተርፋላችሁ ለማለት ይከብዳል። ያ ምንድን ነው እናንተ የምትኖሩበትና አካባቢ ለውዝ ምን ያህል እንደሆነ ብር ሰላም ማላቅ ነውና፣ ስፔሻሊ ግን እዚህ አዲስ አበባ ከሆናችሁ ግን ለውዝ ኦልሞስት ሁለት መቶ እስከ ሁለት መቶ ሃያ ታገኛላችሁ አንድ ኪሎ ለውዝ ቅቤ ደግሞ በተለይ በዚህ አይነት ማሽን የተጨመቀ አንደኛ ደረጃ እስከ አምስት መቶ ያው ልሸጥ ስለምችል በአንድ ኪሎግራም ምን ያህል ታተርፋላችሁ ማለት ነው ሶስት መቶ ብርም ልታተርፉ ትችላላችሁ ማለት ነው እና ይህንን የለውዝ ቅቤ ማሽን ማምረቻ ማሽን በጣም አዋጭና ምንም አይነት ድካም የሌለውም ጠግነኝ አድሰኝ የማይል ማሽን በመሆኑ ተመራጭና ትርፋማ ያደርገዋል ማለት ነው። እንግዲያስ ወደ ተመልካቾቻችን በጥቂት ደቂቃዎች ውስጥ ይህንን የሚያክል የለውዝ ቅቤ አግኝተናል ማለት ነው እና እንደምትመለከቱት አልቀጠነምም አልወፈረም፣ መካከለኛ የሆነ የለውዝ ቅቤ ነው እንዲሰራ እንዲሰራልኝ ያዘዝኩትና ማሽኑን በዛ መልኩ ደግሞ ወረድ እንደምትመለከቱት ሰጥቶኛል ማለት ነው እና ለማሳየት ያክል እንደምትመለከቱት ይህን የሚያክል ያው ሰጥቶናል ማለት ነው እና እንግዲህ ይህንን ይመስላል። ቀረብ ብዬ ላሳያችሁ ይመስላል የሰራሁትን የለውዝ ቅቤ ማሽኑ ከፈለኩኝ ከዚህ በላይ እንዲቀጥልኝ ማድረግ ይችል ነበረ። ነገር ግን እኔ የምፈልገው በዚህ አይነት ውፍረት ስለሆነ ይህንን የምትመለከቱት የለውዝ ቅቤ ሰጥቶኛል ማለት ነው። እንግዲያውስ ወደ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስላል። የቢዝነስ ስራ ሚዲያ ሁሌ እንደሚያደርገው ለወደፊትም የምናቀርብላችሁ የቢዝነስ መረጃዎችን ከነ ተግባራቸው ወደ እናንተ ለማቅረብ ዝግጁነን ለማለት ፈልጋለሁ። ታዲያስ ይህንን ማሽን ለመግዛት ለምትፈልጉ እህት ወንድሞቼ ስክሪን ላይ ባለው ስልክ ደውልልኝ። እዚሁ አዲስ አበባ ከሆናችሁ ከነ ፍሪ ደሊቨሪ እና ከነ ስልጠናውም አንድ ላይ እናመጣላቸዋለሁ። ክፍለ ሀገር ከሆናችሁ ደግሞ ወረዲ ደውልልኝ ለማለት እፈልጋለሁኝ። ሶ ላይክ፣ ና ሼር ሰብስክራይብ ማድረግ እንዳይረሳ። ለነበረን ቆይታ እናመሰግናለን። ቴንክ ሶ ማች።